ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደና ናችሁ? ሆይ ሁሉ ሰላም፣ ሁሉ መልካም እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እናንተ ጋም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ እንደተለመደው ቪዲዮውን ስጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አሴታችሁን በኮሜንት እንድሰጡኝ እያልኩኝ ዛሬ ደግሞ እነ ዳኒሻ ንዤላችሁ ከች ብያለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ የዳኒሻ እና ጽጊሻ ድክ እና ሄሉ ቤት እንደሆነው ነገር ትንሽ ነው የሚለያየውና ጸብ ላይ ናቸው። አሁን ላይ በመሀል የገባች አንድ ሰው አለች እሷ እንግዲህ ህይወታቸውን እያመሰቃቀለች ትገኛለች። እሷን ደግሞ ያመጣቻት ሜሪ ናት። ስለዚህ ይሄ ሁሉ ነገር ሊመጣ የቻለው በሜሪ ምክንያት ነው ማለት ነው። እና ዳኒ ትናንትና ከትናንት ወዲያ ማታ እንግዲህ እንባ እየተናነቀው ቲክታክ ላይቭ ላይ መጥቶ ጽግሻ እኔም መስማት አትፈልግም፣ እኔም ማዳመጥ አትፈልግም። እንደገና ደግሞ ልጅቷ ነፍሰ ጡር መሆኗ እንዴት አረጋገጥኩ ተብሎች ጥቅ ምንም በቃ ስላወራሽ ብቻ ነው የሚል መልስ ሰጥቷል እና ይሄ ነገር መጣራት አለበት፣ አንተ ልጅቷን አስመርምረህ እንዲሁም ደግሞ እርጉዝ መሆኗን ማወቅ ግዴታ ነው የሚል ነገር ኦዲየንሶቹ የሚያደንቁት እንትን ብለውት ነበረ እና እሱም ደግሞ አዎ ልክ ነው ማረጋገጥ አለብኝ በሚል ወስኖ ሆስፒታል ወስዶ ሊያስመረምራት ባሰበበት ሰዓት እንደምታዩት ወይም ቪዲዮን እንዳያችሁት እንደው ልክ እንዴት ነው ሰውነቱ ላይ ያ ሁሉ ነገር የተተከለው? ምን ጉድ ነው! አቤት የሰው ልጅ እኮ ግን የሰው ልጅኛ እኮ የሰው ልጅ ስንበል እኮ በሰከንድ ውስጥ እንኳን እንደሚገጥመን እና ምን እንደምንሆን እንኳን አናቅም። ብቻ ግን ማለት ነው በጣም ብዙዎቹ የራሳቸውን ሀሳብ፣ አስተያየት እንዲሁም ደግሞ እልሃቸውን፣ ቁጭታቸውን በጣም ብዙ እንትኖች አሉት እና ሁሉም ሰው በቃ ጽጌ ላይ ነው ትኩረት ያደረገው። ጽግሻዬ ጽግሻዬ ጽግሻዬ፣ የሰሞን ሞዴል ይስጣችሁ። የምር የሰሞን ሞዴል ይስጣችሁ። የጽግሻና የሩታ ደጋፊዎች ፈጣሬ ሆይ እስከ ጥግ ነው የሚጋፈጡት። ግን የልዩነቱ የጽጌ ደጋፊዎች እንደዚህ ግሩፕ ምናምን የላቸውም። ቲክታክ ላይ ፎቶቸው መፖስተት ነው። ጸቤ የለም ጭቅጭቅ የለም። ያ ያስደስታል። መዘቃዘቅ የለ ምን የለ በቃ ደስ የሚል ኢቨን፣ ዳኒና ጽጌ እራሱ ሲጣሉ ደስ ይሉኛል እኔ፣ ሲታረቁም ደስ ይሉኛል። ሁሉ ነገራቸው በቃ ቅብጥብጥ ያለና ደስ የሚል ነገር አላቸው። የእነ ሩታ ደግሞ ቲክታክ ላይ መረጋገጥ የሚባል ነገር አለ። ይሄ ነገር በጣም ነው የሚያስጠላኝ እንጂ ድጋፋቸውና ድምፅ አሰጣጣቸው ለሁለቱም ያላቸው ቦታ ደስ የሚል ነውና እንግዲህ አንዳንድ ኮሜንቶች ለማየት ሞክራለሁኝ። ዳኒ እውነት ድራማ ካልሆነ በጣም አዝኛለው። እግዚአብሔር ይማርክ። ነገር ግን ፍቅር ትልቅ ስጦታ ትልቅ ነገር ነው። አሁን ወደ ትዳር አልገባህም። ያለ ፍቅር የሚወለድ ልጅ በጣም ችግር ነው። ኤፍሱን ከልብ ሳይወድሽ ስላረገዝሽ ብቻ እንዲያገባሽ መወትወት የለብሽም። ብታገቢው እንኳን በፍጹም ልቡ ከአንቺ ጋር ሊሆን አይችልም ከልጆቹ መሀል ውጪ ከልጆቹ መሀል ውጪ ያማረ ሕይወት እንድትኖሪ በሙሉ ልብ ከሚያፈቅርሽ ወንድ ጋር ታይ ለዳኒ ሁልጊዜ የፍቅር ንግስቱ የልቡ ዙፋን የያዘችው ጽጌ ብቻ ነች። ይህ አሁን የሆነ ነገር ብቻ በቅሽ ነው። ታያቸው፣ በእውነቱ ኤፍሱንና ሜሪ ከህይወታቸው ውጡ። ጽጌና ዳኒን የምትወዱ ብቻ ላይ ካርጉ። ሜሪን አየሹ? አንቺ የገባሽበት ነገር ሁሉ ውጤቱ ሁሉ የአንቺ ውጤት ነው። በፊት የአብርሽና የሩታን፣ አሁን ደግሞ የዳኒና የጽጌን አንቺ አሮጊት ይላል ሜሪ ባንቺ ምክንያት ነው ይሄ ሁሉ ነገር የሆነው። ጽጌ የኔ ወርቅ መቼም አትለያዩም ከዳኒ ጋር። ኤፍሱን ከህይወታቸው ውጪ ሲጀመር አላረገዘች ይቺ መርዝ ይላል። ኤፍሱን እርጉዝ አይደለችም። አንቺ ከህይወታቸው ውጪ ጽጌን ነው የሚወዳት። አትጃጃይ፣ ቁርጥሽን ወቂ። ጽጌን ነው የሚወደው። ቤትዬ ሙኒሚነት የተረጋችና የተከበረች ልጅ ናት። በእውነት በጣም ዳኒ ሲነቃ ጽጌን ጥሩልኝ ሲል ኤፍሱን ቅጥል ስትል ደስ ያለው። መቼም ጽጌና ዳኒ አይለያዩም። ከንቱ በሰው ህይወት መግባት ድንቁርና ነው። ሜሪ ባንቺ ነው ዳኒ እንዲህ የሆነው ይችም ሞዛዛ ያመጣሽበት አንቺ ነሽና ዳኒ ያለው ጽጌ መኖር አይችልም። ኦቂ ኤፍሱን አርጉዝ ነኝ ያለችው ጽጌን ከህይወቱ ለማስወጣት ነው። እርጉዝ አይደለችም። እነዚህ ሁሉ ኮሜንት የሚጻፉት አስቡት። ዳኔ ፈጣሪ ማረት። ዳኔና ጽጌ መቼም አይለያዩም። የእኔ አበባዬ ጽጌ ዜዳስ ናፍቃኝ ያለች የኔ ቀበጥ። እቺ ሰይጣን ከመሀላቸው ውጪ። መቼም ከጽግሻ አትመልጭም ከቀበጧ የምትሉ ያ ጽግሻማ ጽግሻ ናት። እግዚአብሔር የፈቀደው ነው የሚሆነው ፍቅር ከክርስቶስ ነው። ዳኔ ምረቱን ይላክል አፍሱን የምት ምትሉ ሴትዮ ከልጆቹ ህይወት ውጪ በጣም በጣም በጣም እንዴ! ሰው በግድም ውጥጥ ይላል እንዴ! በእናታቸው በተለይ እኮ ለሴት ልጅ እኮ ከሚወዳት ሰው ጋር ስትኖር ነው በቃ ያማረና የሰመረ ህይወት የሚኖራት፣ እንጂ የምትወደውን ስትከተል አይደለም። እንደው ቢያኖርሽ ዳኒ ቢያገባሽ ራሱ እንደስ ተገዶ ኳስ አድርጎ ነው የሚያኖርሽ። ምንም ፍቅር ሊኖረው አይችልም ላንቺ ሚሊዮን ብትወልጅ ለተራሱ ልጅ ፍቅርን ልጅ አይዘውም፣ ልጅ አያስረውም። ሲጀመርም ማለት ነው የአንቺ ስራ ነው ሜሪ። ከዚህ ሁሉ ነገር እንዲደርስ ያደረጋችሁት አንቺ ና ኤርሚያስ ናችሁ። ሁሌም በሰው ህይወት ዘው ብላችሁ መግባት ትወዳላችሁ። በጣም ዳኒ፣ የኔ አክተር ትችላለ ስል ጽግሻን አፍቃኛለች ለራሴ ያ የምር በጣም በጣም ዳኒ። ድራማ ካልሆነ በስተቀር ሁሉም የእጃቸውን ያገኛሉ። ጽጌ እንደሆነ ያንተናት መልስ አፍሱን የምትባል ከህይወታቸው ውጪ። ጽጌ ዳኒ አንድ ላይ ሆኑልን፣ ፈጣሪ አይለያችሁ። ዳኒ ወንድማችን አይዞ፣ እግዚአብሔር ጨርሶ ይማርክ። እረ ተረጋጋ ሜሪ። ሜሪ ይሄ ያንቺ ስራ ነው። በጣም በቃ እንዳለ ኮሜንቱ። ሜሪን ሜሪ፣ ግን ምንም አይሰማሽ አንቺ እንደው በስመ አብ ሆድ አባውን ብቅል ያወጣዋል እንደሚባለው ነገር ዳኒ በስመመን በሰመመን ውስጥ ሆኖ እየደጋገመ የጽጌን ስም የሚጠራው ልብ ውስጥ ስላለች ነው። ጽጌ አንድ ቀን በሰራችሁ ስህተት ሜሪን አጣድፋ ዳኒን ከሌላ ሴት ጋር አገናኘችው። ዳኒና ጽጌ ብዙ ነገሮችን አብሮ አሳልፈዋል። ሊለያዩ የሚችሉ አይደሉም። ጽጌ በራሳችሁ ስህተት ብዙ ሰው አዝኗል። ነገር ግን ጽጌ በስተቷ ተጠጽታለች። ችግሩ በጊዜ ሂደትና በቤት በቤተሰብ መፈታት ይችል ነበር። እውነት ነው። የእኔ ወንድም ምንሆን ክብኝ፣ አይዞን፣ ማይ ብራዘር ይላል ዳኒ። ማንንም ከህይወት አስወጥተህ በሰላም ኑር። እነዚህ የረፈፍ ሴቶች ኤች ኤፍሱን ስታስጠይ፣ ግን ደግሞ ሁሉም ጽጌ ጽጌ ነው የሚለው፣ ደስ ሲል ይላል። አይቆርጥላትም እንዴ? አረ በቃ አዳምሽን ፈልጊ ሳይ አዳምሽም ብትፈልጊ ሳይሻልሽ አይቀርም። ልጅ የለም ምንም የለም አልተሳካም። ጽጉሻ፣ ዳኒሻ እግዚአብሔር ሊያስጠምር የፈልገው ነገር አለና ወደ ራስ ተመለስ። እሺ፣ ለዚህ ሁሉ ተጠያቂ በሳምንት አረገዝኩ ያልሽው ሻርሙጣነሽ፣ ባለጌ፣ በወንድ ጨረት የምታገቢ። ዳኒ በወንድ ጥረት የምታገቢ አይ ሜሪ መጀመሪያ ጀምሮ ችግር ያለብሽ አንቺ ነሽ ምክንያቱም ከጽጌ ጋር ማስማማት ሲገባሽ አፍሱን ያስገባሻል አፈር ቢ ዳኒ እግዚአብሔር ይማርክ ዳኒ አይዞ ዛሬ አሳዘንከኝ እረ አንቺ አፍሱ ልጁን ተይው ጽጌ ነው የሚወደው ዳኒ አስመርምራት እርጉዝ አይደለችም እንዲ እንዲ እያሉ በጣም ብዙ ኮሜንቶች ተጽፈዋል እውነት ለመናገር ደስ የሚል እና ፍሬ ፍሬ ሀሳብ ያላቸው ኮሜንቶች ናቸው። እነ ዳኒ ቤት የሚጻፉት ድምፅ ሲሆኑም በአንድ በቀርም ብሎ የሆነ ነገር ላይ ነው እንትን የሚሉት እና በጣም እንዴት ብዬ ሊግለጽላችሁ ዞሮ ዞሮ ግን ዳኒ ምህረቱን ይላክል። አንተ ጽጌ፣ ጽጌ አንተ ናችሁ። ምክንያቱም እናንተን ያገናኛችሁ ዩቲዩብ ምናምን ፍመስ አይደለም። ብዙ ነገሮችን እንትን ብላችኋል። ኦኬ አሳልፏችኋል። ስለዚህ እንደዚህ በቀላሉ ልትለያዩ ስለማትችሉ አንተም አይዞ ቀላሉን ያድርግልን ለማለት ትወዳሉ። ቤተሰቦች ስለተከታተላችሁኝ ከልብ አመሰግናለሁ። እና ደግሞ ይሄ ልሻ ትናንትና መልስ ሰጠች፣ ለማን የመለሰችው ምናምን እያላችሁ ብዙዎቻችሁ ጥያቄ እየጠየቃችሁኝ ነው። ነገር ግን ጽጌ ያው ስለ ጽጌ ያው ነው ጽጌ አልኩኝ የመሰላትን እና መናገር ያለባትን ነገር ተናግራለች ለከሌ ለከሌ ያላችሁም ስም እስካልጠራችሁ ድረስ ለማንም እንደተናገረች መናገር አልችልም ምክንያቱም ግልጽ ስለሆነ ማለት ነው እና ውድ ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ አመሰግናለሁ ስለምታበረታቱኝ መልካም ጊዜ ቻው ቻው